ሰላም ጤና ይስጥልን። ውድ ኤቫንጀሊካል ቴሌቪዥን ተመልካቾቻችን ይህ የወንጌል አማኞች ድምጽ ነው። የዕለቱ መረጃዎች ይዘንላችሁ ቀርበናል። በቅድሚያ ማርስተ ዜና የመሃናይም የዝማሬ ሽብሸባና የወንጌል አገልግሎት ጥቅምት 29 በቅጥና ሁለት ሙሉ ወንጌል ቤተክርስቲያን ሊያካሄድ ያለውን የአምልኮ ፕሮግራም አስመልክቶ ጋዜጣዊ መግለጫ ሰጠው። ከመረጃዎቹ ጋር ከእናንተ ጋር መቆየሁን የማኒ ሌብሶ ከመለስቱዲ ባለሙያዎች ጋር በጋራ በመሆን አብራችን ቆዩ። የመሐናይም የዝማሬ ሽብሸባና የወንጌል አገልግሎት ጥቅምት 29 በቅጥና ሁለት ሙሉ ወንጌል ቤተ ክርስቲያን ላይ ሊካሄድ ያለውን የአምልኮ ፕሮግራም አስመልክቶ ጋዜጣዊ መግለጫ ሰጠ። የመሐናይም የዝማሬና የወንጌል አገልግሎት ከፓራዳይም ኢቨንትስ እና ከኤኤቪአይ ጋር በጋራ በመሆን ጥቅምት 29 በቀጠና ሁለት ሙሉ ወንጌል ቤተ ክርስቲያን ሊያካሄዱ ያሉትን የአምልኮ ፕሮግራም አስመልክቶ ጥቅምት 25 ቀን 2018 ዓ ም በሳሮ ማሪያ ሆቴል የተለያዩ መንፈሳዊ የሚዲያ አካላት በተገኙበት ጋዜጣዊ መግለጫ ሰጥተዋል። በመግለጫው ላይ የዝግጅቱ የህዝብ ግንኙነት አስተባባሪ የሆኑት ወይዘሮ ሳራ ወርድ አማኑኤል መግለጫውን በሰላምታ የጀመሩ ሲሆን ሙዚቃና አምልኮ ለወንጌል ትልቅ አስተዋጽኦ እንዳለው ለማሳየት የተዘጋጀ ራዕይ የማካፈል ፕሮግራም እንደሆነ ተናግረዋል። አክለውም በዝማሬ ውስጥ ወንጌል ለመስበክ ያለመ እንደሆነና ፓራዳይም ኤቨንትስ እና ከኤኤቪአይ ጋር እንደተዘጋጀም ተናግረዋል። በፕሮግራሙ በሚሰበከው የእግዚአብሔር ቃል መልእክት ብዙዎች ለእግዚአብሔር ቃል መልእክት ምላሽ እንደሚሰጡ እንደሚጠበቅ ተናግረዋል። ፕሮግራሙ ሀገራዊ ፕሮግራም እንዲሆን ጸሎትና ዝግጅት መደረጉን በመጥቀስም ያሬዳዊ ዜማን ለክርስቶስ ወንጌል ለማድረስ ለመጠቀም ተዘጋጅተናል በማለት ተናግረዋል። በፕሮግራሙ ላይም ዘማሪት ዘርፌና ዘማሪ ፍሬም እንደሚገኙ ገልጸዋል። ለፕሮግራሙ ምን ያህል ቅድመ ዝግጅት እንደተደረገ በቀረበላቸውም ጥያቄ ከወራት በፊት ዝግጅት እንደተጀመረ የተናገሩ ሲሆን የጸሎት ቡድን በማዋቀር ላለፉት ሁለት ወራት በቋሚነት ጸሎት ሲደረግ እንደቆየ ተናግረዋል። ከቤተ ክርስቲያን ምን እንደሚጠበቅ ለተነሳላቸውም ጥያቄ ለቤተ ክርስቲያናት ደብዳቤ መላኩንና ለቤተ ክርስቲያናት ማስታወቂያ መነገሩን በማንሳት አማኞች ያላመኑ ሰዎችን ይዘው እንዲመጡ መልእክታቸውን አስተላልፈዋል። እንደ መልእክት ሙዚቃና አምልኮ ለወንጌል መስፋት ትልቅ አስተዋጽኦ እንዳለው ለማሳየት የተዘጋጀ ታላቅ የመዝሙር እና የራዕይ የማካፈል ፕሮግራም ነው። ይህ ፕሮግራም የተዘጋጀው የመሀናየም የሽብሸባ ዝማሬና የወንጌል አገር አቀፍ አገልግሎት እንዲሁም ኤኤቪአይ በአብያተ ክርስቲያናት ህብረት ለበርካታ አመታት በሀገር ውስጥ እና ከሀገር ውጭ በቀጥታ ስርጭት ስራ የሚታወቀው ድርጅት እንዲሁም ደግሞ ኤኤ ፓራዳይም ኤቨንትስ ኦርጋናይዚንግ በአደባባይ ፕሮግራሞችን በሳውንድ ሲስተም እና መድረክ ዝግጅቶች ስራ በብዙ ስራ የምናውቀው ድርጅት ነው። በሰፍሮ የተገኙት የኢትዮጵያ ወንጌላዊያን ቤተክርስቲያናት ህብረት ምክትል ፕሬዚዳንት ፓስተር ሰንበቶ ባሼ አገልግሎቱ የህብረቱ አካል እንደሆነና በአብያተ ክርስቲያናቱ የተዘጋጁ ፕሮግራሞች ላይ ወንጌልን በአገር በቀል ዜማና በአገር በቀል የሙዚቃ መሳሪያ አማካኝነት ሲያገለግል እንደቆየ ተናግረዋል። አክለውን በእለቱ ሁሉም ወንጌል አማኝ በመገኘት ማምለክና ከአገልግሎቱ ጎን መቆም እንደሚጠበቅበት ተናግረዋል። ጥሪ የምናደርግበት ምክንያት በተለይ የኢትዮጵያ ወንጌላዊያን ቤተክርስቲያናት አጋረባል ሆኖ የሚያገለግል አገልግሎት ነው። በመሆኑ ከተመሰረተበት ከስምንት ዓመት ጀምሮ የኢትዮጵያ ወንጌላዊ ያነበተ ክርስቲያናት ምረት የሚያዘጋጀው የአደባባይ ፕሮግራሞችን አጋር በመሆን በጸጋው በማገልገል የሚገኝ አገልግሎት ነው። በተለይ ይህ አገልግሎት ልዩ የሚያደርገው ኢትዮጵያ ወይም ሀገር በቀል የሆኑ ዜማና ሀገራዊ በቀል የሆኑ የሙዚቃ መሳሪያዎችን በመጠቀም ወንጌልን በዜማ ሲያገለግል ስንታነጽ ስንገለገል የቆየንበት አገልግሎት ነው እና እግዚአብሔር ይህንን አገልግሎት ስለሰጠን እግዚአብሔርን ማመስገን መጠበቅን በምንችለው ሁሉ መደገፍን ይጠበቅብናል። የመሃናይም የዝማሬና የወንጌል አገልግሎት መሪ የሆኑት ፓስተር ዮሴፍ በቀለ አገልግሎቱ ለረዥም ጊዜያት ቢያገለግልም እንደ አገልግሎት ከተደራጀ ስምንት ዓመታት እንደሆነው ተናግረዋል። አክለውም እግዚአብሔር ቅዱስ የሆን አምልኮ እንደሚፈልግና አምልኮ የመጨረሻ ክርስቲያኖች መዳረሻ እንደሆነ ተናግረዋል። በፕሮግራሙ ላይም የናዝሬት ሽብሸባ ህብረት እንዲሁም የእግዚአብሔር ሰላም የሽብሸባ ህብረቶች እንደሚገኙ አስታውቀዋል። ለፍጥረት ሁሉ ይህን ወንጌል በዝማሬ እንድናደርስም ለምን እንደምንዘምር እንነግራቸዋለን ይህን ደግሞ ለመዘመር በመንፈስ የሆነ ዝማሬ ደግሞ ለመዘመር ጌታን ማወቅ አለባቸው ማለት ነው። ስለዚህ ወደዚህ ዝማሬ ሲመጡ በመንፈስ እንዲነቁ እንጸልያለን። ትልቅ የወንጌል የሆነ በር ነው ማለት ነው። የፕሮግራሙ አስተባባሪ የሆኑት ፓስተር ግዛቸው በበኩላቸው ዋናውን ነገር ዋና የምናደርግበት ፕሮግራም ነው በማለት የተናገሩ ሲሆን አገልግሎቱ በተለያዩ ሀገራችን ክፍሎች ወንጌልን በማገልገል የኢትዮጵያ ቤተክርስቲያን ባለውለታ መሆኑን አንስተዋል። የፕሮግራሙ ይዘት ይሄ አሁን የጠቀስኩት እንዳለ ሆነው ኳየር አገልግሎት ወይም የዝማሪ አገልግሎት የኢትዮጵያ ቤተክርስቲያን ባለውለታ በብዙ ክፍለ ሀገሮች እየዞሩ ወንጌል ያገለገሉ፣ አሁንም ደግሞ እያገለገሉ ያሉ፣ ወደፊትም ደግሞ ይሄንኑ የሚቀጥሉ የአገልግሎት ክፍል ናቸው። በአዲስ አበባ የለሚ ኩራ ክፍለ ከተማ ካውንስል ጽፈት ቤት ጸሐፊ የሆኑት ፓስተር ፍቅሬ ሽመልስ በበኩላቸው በዓለም ዙሪያ ያሉ ወንጌል አማኞች እንዲሳተፉ ጥሪ ያቀረቡ ሲሆን በመጨረሻው ዘመን ወንጌልን ለመስበክና ለመመስከር ሁሉም ወንጌል አማኝ እንዲተጋ አሳስበዋል። ወንጌልን እንድንሰብክ፣ እንድንመሰክር ወደ ኢየሱስ ክርስቶስ ሰዎችን እንድናመለክትና እንድናሳይ እድል የደረሰን ሰዎች ሁሉ ኃላፊነት አለብን ነፍሳትን ከጨለማው የመናጠቅ በዚህ በመጨረሻው ዘመን ሰዎች ወደ ጌታ እንዲመጡ የመመስከርና እንደዚሁም ደግሞ ቤተ ክርስቲያን በምድር ላይ ያለችው ለዚሁ ብርሃን ለመግለጥ ስለሆነ ሁላችንም በዚህ ቀን እንድትገኙ እንደዚሁም ደግሞ ወንጌል እንድትመሰክሩ አዳዲስ ሰዎችን እንድትጋብዙ በዚህ በመሃናያም በተዘጋጀው ፕሮግራም ላይ ቅዳሜ ከስምንት ሰዓት ጀምሮ ፕሮግራሙ ይካሄዳል። የተጋበዙ ለመንፈሳዊ አገልግሎት ሀገራዊ ቅኝቶችን ከመጠቀም አንፃር ለተነሳላቸውም ጥያቄ መጋቢ ዮሴፍ በቀለ በሰጡት ምላሽ በመሰንቆ በጽናጸልና በከበሮ ማምለክን የነገረን መጽሐፍ ቅዱስ ነው። እናም መጽሐፍ ቅዱስ የተጻፈው ለአንድ የእምነት ተቋም ብቻ አይደለም። ስለዚህም በዚህ መጽሐፍ ቅዱሳዊ መሰረት ላይ ቆመን እግዚአብሔር እናመልካለን በማለት ምላሽ ሰጥተዋል። ዘላቂ ሰላምን ለማምጣት ከመወቃቀስ ይልቅ ኃላፊነትን መወጣት እንዲቀደም የሃይማኖት ተቋማት ጉባኤ ያሳስበ ባልደረባችን ቤተልሔም ደረጃ የተጨማሪ ጥቅምት 24 ቀን 2018 ዓ.ም በኢትዮጵያ የተለያዩ አካባቢዎች ያሉ ግጭቶችና አለመግባባቶች እንዲፈቱ ሞትና መፈናቅል እንዲቆም እንዲሁም ዘላቂ ሰላም እንዲሰፍን ከመወቃቀስ ይልቅ ኃላፊነትን መወጣት እንዲቀድም የሃይማኖት ተቋማት ጉባኤ አሳስበዋል መወቃቀስ እውነተኛ ዘላቂ ሰላም አያመጣም ሲሉ ለአህዱ የተናገሩት የጉባኤ የህዝብ ግንኙነትና የሚዲያ ክፍል ኃላፊ መጋቢ ይታገስ ኃይለ ሚካኤል ሁሉም ማህበረሰብ ክፍል የራሱን የቤተሰቡን የአካባቢውን ብሎም የሀገርን ሰላም የመጠበቅ ኃላፊ ነት እንዳለበት ገልጸዋል። ስለሆነም ሁላችንም ሰላምን የመጠበቅ ሰላምን የማስፈን እና ሰላምን የማጽናት ኃላፊነታችንን ልንወጣ ይገባል ብለዋል። በማስከተልም ሰላም ከሌሎች የምንጠብቀው ሳይሆን ራሳችን የምናመጣው ነው። እያንዳንዱ ማህበረሰብ በየአካባቢው የሰላም ዘብ መሆን አለበት ያሉ ሲሆን ሰላም የአንድ ጊዜ ተግባር ሳይሆን በየቀኑ ልንንከባከበው የሚገባ የሕይወታችን ክፍል ነው ሲሉ ገልጸዋል። መንግስት ሰላም በማደፍረስ ጥቅም እናገኛለን በሚሉ የሚንቀሳቀሱ አንዳንድ አካላትን በሕግ መቆጣጠር እንዳለበት መጋቢ ይታገሱ አሳስበዋል። በተጨማሪም ሰላማዊ ግንኙነቶችን ለማጠናከር የሚያስችሉ የሰላም ኮንፈረንሶችን በማዘጋጀት ለሕዝብ ግንዛቤ መስጠት ስራ ሊሰራ እንደሚገባም ገልጸዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ በሁለት ወራት አንድ ጊዜ ሀገር አቀፍ የሰላም ኮንፈረንስ በማካሄድ ለሰላም መስፈን አስተዋጽኦ በማድረግ ላይ እንደሚገኝም ኃላፊው አብራርተዋል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ ነው። ተመልካቾቻችን፣ ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በማዕከላዊ ምዕራብ ሸዋ ክልል የወንጌል ስርጭት ኮንፈረንስ ተካሄደ። ባልደረባችን ቃል ኪዳ እንዳለ ተጨማሪ አላት በኮንፈረንሱ ላይ የክልሉ ፕሬዚደንት ፓስተር ከበደ ይልማ፣ የቤተ እምነቱ የልማት ኮሚሽን ኮሚሽነር ፓስተር ብርሃኑ ታረቀኝ፣ ጥሪ የተደረገላቸው እንግዶች፣ አገልጋዮችና ከ20ሺ በላይ ምዕመናን ተገኝተዋል። የወንጌል ስርጭት ኮንፈረንስ ከጥቅምት 19 እስከ 23 2018 ዓ ም ለተከታታይ አምስት ቀናት በማዕከላዊ ምዕራብ ሸዋ ክልል ስር በሚል የሙገርና አካባቢ አጥቢያዎች በአንድነት በመናኸሪያ ሜዳ ላይ አካሂደዋል። በወንጌል ስርጭት ኮንፈረንስ ላይ በሺዎች የሚቆጠሩ የከተማው ነዋሪዎች የምስራቹን የወንጌል ቃል እንደሰሙም ተገልጿል። 58 ሰዎች ጌታ ላዳኛቸው አድርገው የተቀበሉ ሲሆን ብዙዎች ከአጋንንት ስራትና ከተለያዩ ደዌዎችም ተፈውሰዋል። በመጨረሻም በኮንፈረንሱ ድል የሰጠው እግዚአብሔርና ተገኝተው ያገለገሉት እንግዶችን የመንግስት አካላትና ለዚህ ፕሮግራም መሳካት የሚያስፈልገውን ድጋፍ ያደረጉት አካላትን አዘጋጆቹ ያመሰገኑ ሲሆን ጌታ መልካም ጊዜ እንደሰጣቸው በመግለጽ የኮንፈረንሱ ዓላማ የወንጌል ስርጭትና የጴንጤቆስጤ ልምምድም ማስቀጠል ላይ መሆኑንም ለማሳወቅ ተችሏል። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። ከመረጃዎቹ ጋር ከእናንተ ጋር የቆየሁት እኔ አማኑኤል ደብሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው መረጃዎቹን ያዘጋጀንላችሁ። እኔ አማኑኤል ደብሶ እና ባልደረቤ የቤተለይም ደረጃ በጋራ በመሆን ነው። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።